ሰው ሁሉ ገለዋል። ነዛ ጎጃሞች መስጊድ ውስጥ መጥተዋቸው መስጊድ ውስጥ እግዚአብሔር ሰው ጎጃሞች ናቸው።

በደቡብ ወሎ ዞን ቦረና ወረዳ መካነ ሰላም ቀበሌ 02 በኑር ሀጅ ነስሩ መስጅድ ላይ በተፈጸመው ጥቃት ኢማም ሼ ጀማል ከማልን ጨምሮ አራት ምዕመናን በታጠቁ ኃይሎች ሕይወታቸው እንዳለፈ የተገለጸ ሲሆን በዚህም በአካባቢ የሚኖሩ ሙስሊሞች ትናንትን ጀምሮ ዛሬን ከባድ የተባለ የተቃውሞ ሰልፍ በማድረግ ድምፃቸውን አሰምተዋል። ለመሆኑ ይህን ድርጊት ማን ፈጽመው? መረጃዎችን ሰጣችኋለሁ። እሬቻ ሲደርስ ዶሮ ሊጥሉት ማልካ ወራር ሰዴ ላይ ከያሬድ ጋር ነው እንጂ የኢትዮጵያ ህዝቦች ይሁት።

እ ኢሬቻ የሴጣን አይደለም። እነዚህ ናቸው የሴጣን የጣን የሚያስብሉት። ኢሬቻን ሲያከብር ፈጣሪ አምላክን ያመሰግንበታል እንጂ ተፈጥሮን አያመልክም።

በሌላ ዜና በዛሬው በቢሾፍቱ ሆራ አርሰዴ በሚከበረው የእሬቻ በዓል ላይ ዶሮ ለመጣል በድብቅ ሲንቀሳቀሱ የነበሩት ግለሰቦች በወጣቶቹ ቁጥጥር ስር የዋሉ ሲሆን በዚያም የተወሰደባቸውን እርምጃና ከንቲባዋ አዳነች አቤቤ ያስተላልፉትን መልዕክት አስደምጣችኋለሁ። ሳሌ ወንድም እህቶቻችን በእስር ላይ የሚገኙ የአማራ የሕሊና እስረኞችን በተመለከተ ስለነሱ መረጃ አስጠን በተለይም ስለ ወንድማችን ክርስቲያንና ስለሌሎች ወንድም

ባላችሁን መሰረት አጭር መረጃ ለመስጠትና ከዚሁ ጋር መልእክት ለማድረስ ነው። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ማረፉን በርካታ ሶሻል ሚዲያዎች መዘገባቸውን ተከትሎ ጀግናው የአብን አባል ዶክተር ደሳለኝ ጫኔ በዚህ ጉዳይ አንድ መረጃን ለህዝቡ ማጋራት፣ ለዓለም አቀፉ ፍርድ ቤት አጠር ያለ መልእክትን ያዘለች ደብዳቤ ልከዋል። በዙሪያም መረጃዎችን እንለውጣለን።

በመጨረሻም የዳዊት ጽጌ አባት ጸሎታቸው ተሰማላቸው። ተወዳጁ የባህል አገሩ አይደል ፈርጥ የሆነው ዳዊት ጽጌ ዘፈን አቁሞ በዝማሬ መጥቷል። በዚያም በርካቶች እየተነጋገሩበት ሲሆን ለመሆኑ ይህንን ለማድረግ ምን አነሳሳው? ከራሱ አንደበት የተናገረውን አስደምጣቸዋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደን ላይም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ ዳይ

እንደሚታወቀው በዘሮ ዕለት በቢሾፍቱ ሆራ አርሰዴ በሚከበረው የእሬቻ በዓል ላይ የተያዘውን አዛውንት ጨምሮ ሁለት ካሜራ ይዘው ሲቀርጹ የነበሩ ግብረ አበሮቹን መያዙን የቢሾፍቱ ፖሊስ ከጥቂት ሰዓታት በፊት በማኅበራዊ ትስስር ገጹ ላይ አስፍሯል። እነዚህ ሰዎችም በድንገት ቪዲዮ እየሰሩ በነበረበት ወቅት በወጣቶቹ ርብርብ የተያዙ ሲሆን ትልቅ አንድምታ እንዳለውም ፖሊስ አስታውቋል። ፖሊስም በመግለጫው ሀገራችን ኢትዮጵያ ከሰማንያ በላይ ብሔር ብሔረሰቦች ተከባብረው የሚኖሩባት ብትሆንም እንዲህ ያሉ ሰዎች ግን ህዝብና ህዝብን ለማጋጨት ባሉ

በሰላም እንዳይከበር ሴራዎችን ያሴራሉ ሲል ተናገሩ። በሌላ በኩልም የአዲስ አበባ ከንቲባ የሆኑት አዳነች አቤቤም ዝምታቸውን ሰብረው እሬቻ ማለት ምስጋና ነው። በዚያም የክረምቱን ጨለማ ብሎም የውሃ ሙላት በሰላም ማሻገር ያደረስከን ፈጣሪ ክበር፣ ተመስገንልን ሲል ኦሮሞ እሬቻን ያከብራል ሲሉ መልእክታቸውን አስተላልፏል።

የባላጎሩ አይደለ ፈርጥ ተወዳጁ ድምፃዊ ዳዊት ጽጌ ዘፈን እንደሚያቆምና በቀሪው ዕድሜውን ፈጠሩን እያገለገለ መኖር እንደሚፈልግ መናገሩን ተከትሎ የዳዊት ጽጌ ወላጅ አባት በከፍተኛ ሁኔታ ተደስተዋል። ዳዊት ጽጌ ገና ሊሳ ሳለ ነበር ሙዚቃውን የጀምረው ሲሉ በአንድ ወቅት አባት በተደረገላቸው ኢንተርቪው ላይ እንዲህ ሲሉ ያስረዳሉ። እኔ ቀሲስ መምህር ጽጌ የዳዊት አባት ስሆን ዳዊት ገና ሊሳለ ወደ ትምህርት ቤት ሲሄድ

እርሻ ስራ ላይም ቤት ውስጥ በስራ ላይ ምን አለፋችሁ በሁሉም ቦታ እንጎራጉር ነበር። ታዲያ በሰዓቱ እኔ ደስተኛ አልነበርኩም። የእኔ ፍላጎት ዳዊት በትምህርቱ ብሎም በመንፈሳዊ ሕይወቱ እንዲበረታልኝ ጫና አድርግበት ነበር። ታዲያ በአንድ ወቅት አዲስ አበባ በመሄድ አጎቱ ጋር ይቀመጥና ትምህርቱን በዚያው እየተከታተለ ዘፈኑን አጠናክሮ ይቀጥላል። በእርግጥ ዛሬ ላይ ስኬታማ ለመሆን ችሏል።

ግን አሁንም ቢሆነ ወደ መንፈሳዊ ህይወቱ እንዲያዘነብልና ፈጣሪ በሰጠው በዚህ ድምጹ እርሱን እንዲያገለግል ነው ትልቁ መሻቴ

ሲሉ ተደመጡ። ታዲያ የዳዊት ጽጌ አባት ጸሎታቸውና ፍላጎታቸው ሊሰምር እየተቃረበ ይመስላል። እንዴት? ጥሩ ጥያቄ ነው። ዳዊት ጽጌ በትናንትና ዕለት በማኅበራዊ ድረገጹ ላይ ባሰፈሩ ጽሑፍ እንዲህ ብሏል። ክፉ መናፍስት ዓለምን ከተቆጣጠረበት መንገድ አንዱ ዘፈን ነው። ዛሬ ላይ በቤተ ክርስቲያን ጉባኤ ከሚገኘው ሰው በላይ በሺዎች የሚቆጠር ሰው በኮንሰርት ላይ ይታደማል። የሚገርማችሁ ነገር ኮንሰርት ለመግባት በብር መጠጥ ለመጠጣት በብር ለመዘሞት በብር ሲሆን

የሆነው ጊዜያዊ ደስታን የሚሰጥ እንጂ ዘላለማዊ ደስታን የማያስገኝ ነው። በተቃራኒ ደግሞ የወንጌል ቃል ለመማር በነጻ ንስሓ ለመግባትም በነፃ ሲሆን የተሰጡን ነገሮች ዛሬ ብዙዎቻችን ችላ ብለናቸዋል። ስለሆነም መጽሐፍ እንደሚለው ከነዚህ ከተናናሽ ወንድሞች መካከል አንዱን የሚያሰት ቢኖር የወፍጮ ድንጋይ ባንገቱ ተሳስሮ ወደ ጥልቁ ቢገባ ይቀለዋል ይላል። እና እኔም ከዚህ በኋላ በድምጽ ሌሎች መሰናከያ ዓለት መሆን አልሻም። እባካችሁ ይህን ነገር ማድረግ እንድችል በጸሎታችሁ አስቡኝ ሲል ተማጽኗል።

የአማራ የህሊና እስረኞችን በተመለከተ ስለነሱ መረጃ ስጠን። በተለይም ስለ ወንድማችን ክርስቲያንና ስለ ሌሎች ወንድም እህቶቻችንም ባላችሁ መሰረት አጭር መረጃ ለመስጠትና ከዚሁ ጋር የሚያዛንድ መልእክት ለማድረስ ነው። ዮሐንስ ባያለው እና ክርስቲያን ታደለ የክስ መዝገብ ስር የሚገኙ ወንድም እህቶቻችን አሉ ማለት ነው። ያሉበት ሁኔታ ከሞላ ጎደል

ቀላል የሚባል ሁኔታ ውስጥ አይደለም ያሉት። በጣም አስቸጋሪና ከባድ ሁኔታ ውስጥ እያለፉ እንደሆነ ግልጽ ነው። አንዳንዶቹ ከፍተኛ ለሆነ የጤና እክሎች ተጋልጠዋል። ከፍተኛ የሆኑ ሕክምናዎችን ሁሉ እየተከታተሉ ያሉ እህት ወንድሞቻችን እንዳሉም መረጃው ይኖራቸዋል ብዬ አስባለሁ።

ጀብደኛው ያመነበትንም ነገር ከመናገር ወደ ኋላ የማይለው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ ባደረበት ከፍተኛ መም የተነሳ ህይወቱ አልፏል እያሉ ለሚዘግቡ ሰዎች የሰጠ ምላሽና ማብራሪያ ሲሆን እውነቱ ይሄ ነው። የአንዳንድ ሀገራት አምባገነን መሪዎች የሚቀናቀናቸው ፖለቲከኛ ሲነሳ እያንን ሰው የማሰር ልማድ አላቸው ሲል ዘ ዲክቴተር የተሰኘው መጽሐፍ ያስነብባል። በመጽሐፉ ላይም እነዚህ ባለስልጣናት አስፈላጊ የሆኑ ካገኙት በውጭ ከቀጠሯቸው ስግብግብ ተከፋይ ጋዜጠኞች እገሌ ተብሎ የታሰሩ ግለሰብ ባደረበት

ድንገተኛ ህመም የተነሳ ህክምና እየተደረገለት ህይወቱ አልፏል ሲሉ በማወጅ ያንን ተቀናቃኛቸውን ለአንዴና ለመጨረሻ ጊዜ ያሰናብቱታል ሲል የመጽሐፉ ደራሲ ብርትሻዊ ሃሪስ ይናገራል። ታዲያ ይህን ለምን አቀረብኩት? ከሰሙኑ አንዳንድ መዋርተኞች በክርስቲያን ላይ የሚለቁት ቪዲዮ ስላልጠመኝና መንገድ ጥርጊያም እንደሆነ በመስጋቴ ነው ሲል አክቲቪስቱ ዳንኤል ይናገራል። እንደሚታወቀው ክርስቲያን እጅግ በጣም ከባድ የተባለን ስቃይ በታሰረበት ቦታ እያሳለፈ የሚገኝ ሲሆን ለህክምና ይወጡታል ገና ሳያገግም እያ

ካለቡ ያስሩታል። የድርጊት ታዲያ የዓለም አቀፉ ሁኔታ ሰሮች የመታከምና የመዳን መብት የሚጋፋ ስለሆነ ተገቢውን የህክምና ክትትል እንዲያገኝ አድርጉ ሲል የሲፒጂ ኃላፊው በትዊተር ገጻቸው ላይ ያስፍሯል። ታዲያ ይህንን ተከትሎ ቁራጡ ዳግሚው ክርስቲያን ታደለ ዶክተር ደሳለኝ ጫኔ የክርስቲያንን በግፍ መታሰር የሚያትት ደብዳቤ ጽፈው ለዓለም አቀፉ ፍርድ ቤት ማስገባታቸው ተሰምቷል። ይህንን ቪዲዮ ለሁሉም እንዲዳረስ ሼር ላይክ በማድረግ ላለም አሰራጩት።

መካነ ሰላም ቀበሌ የዘሩለት በኑር ሀጅ ነስሩ መስጅድ ላይ በተፈጸመው ጥቃት ኢማም ሼህ ጀማል ከማልን ጨምሮ አራት ምዕመናን በታጠቁ ኃይሎች ህይወታቸውን እንዳለፈ የተገለጸ ሲሆን በዚህም በአካባቢው የሚኖሩ ሙስሊሞች ትናንት ጀምሮ ዛሬን ከባድ የተባለ የተቃውሞ ሰልፍ ማድረግ ድምፃቸውን አሰምቷል። ለመሆኑ ይህን ድርጊት ማን ፈጸመው? የስልክ ቅጅውን ላስደምጣችሁ እና ልመለስ። በምኑ አካባቢ ናቸው

ያን ማን የነሱ መስጊድ ገብተው ሰው ሁሉ ገለዋል። እነዛ ጎጃሞች ምን ነበር ማታ ብልሽጣለ እናንስተው መስጊድ ውስጥ መጥተዋቸው መስጊድ ውስጥ እግዚአብሔር ነው። ጎጃሞች ናቸው። ለምንድን ነው ሰው ሶስት ሰው ነው አራት ሰው እንደ ሁላ ማርያም ታሪክ ተባያቶብኝ

እንግዲህ ይህ የድምፅ ቅጂ መውጣቱን ተከትሎ ድርጊቱን የፈጸመው የጎጃም ፋኖ ነው ተብሎ ስለታመነ በአካባቢው የሚገኙ የእስልምና እምነት ተከታዮች ሰላማዊ ሰልፍ በመውጣት ፋኖ ለሕግ እንዲቀርብላቸውን በመጠየቅ አማራነት እምነት ከሆነ እኛም ሙስሊሞች አማራንን ሲሉ ድምፃቸውን አሰምቷል። ታዲያ በዙሪያ መጅሊሱ ያወጣው መግለጫ በበርካቶች ተኮንኗል። በዚህ ደብዳቤ ላይ እምነትን ከእምነት ሊያጋጭ የሚችል ሀት ተያዘ ሲሆን በርካቶችም መስታክ ያደረግበት ሲሉ ኮንነውታል። ታዲያ ይህንን ድርጊት ማን ፈጸመ ወደሚ

ስንመጣ በአማራ ክልል የሚንቀሳቀሰው እየፋኖ ቡድን እኛ ይህንን ድርጊት አልፈጸምንም ሲል አስተባብሏል። ነገር ግን ይህንን ክፍተት በመጠቀም በፋኖ ስም የተራጁ ኃይሎች ናቸው ይህንን ያደረጉት ጉዳዩንም ተከታትለን ይህንን ባደረጉት ላይ እርምጃ እንወስዳለን ሲሉም ተናግሯል። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ

ባላችሁበት ቦታ ላይ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ፣ ይመቻችሁ።